ሰላም ተመልካቾች እንዴት ናችሁ? በዚህ ቪዲዮ ሰባት ጤናማ ቁርሶችን እናያለን። በመጨረሻም ደግሞ ጤናማ ያልሆኑ ቁርሶች እነማን ናቸው የሚሉትን ደግሞ እናያለን ማለት ነው። አብራችሁ ቆዩ። እሺ ተመልካቾች ወደ ጤናማ ቁርሶች ስናልፍ እንግዲህ አንደኛ ላይ አጃ ነው። አጃ ከፍተኛ የፋይበር ይዘት አለው፣ ኮሌስትሮልን ለመቀነስ ይረዳል፣ እንዲሁም ደግሞ ለረጅም ሰዓት የመጥገብ ስሜትን ይዘን እንድንቆይ እያደርጋል ማለት ነው። ሁለተኛ ላይ እንቁላል ነው። እንቁላል በንጥረ ነገሮችና በጤናማ ፕሮቲን ጥቅጥቅ ያለ ነው። ሌላው እርጎ ነው። እርጎ በፕሮቲንና በፕሮባዮቲክስ የበለጸገ ነው። ይህም ደግሞ ለአንጀት ጤንነት ጠቃሚ ነው። አራተኛው ጤናማ ቁርስ እንግዲህ ሙዝ ነው። ሙዝ ፈጣን ጉልበትን እንድናገኝ እንዲሁም ደግሞ በውስጡ ያለው ፖታሲየም ደግሞ ጡንቻችን በአግባቡ ስራውን እንዲሰራ ያደርጋል። አምስተኛ፣ አቮካዶ ነው። አቮካዶ በጤናማ ፋት፣ ፋይበርና በፖታሲየም ጥቅጥቅ ያለ ነው። ስድስተኛ ላይ ለውዝን እናገኛለን። ለውዝ ጤናማ ፋትን፣ ፕሮቲንን በውስጡ ይዟል። ስለዚህ ፉል ሆነን ጥግብ ብለን እንድንቆይ ያደርጋል ማለት ነው። ሰባተኛው እና የመጨረሻው እንግዲህ ግሪን ቲ ወይንም ደግሞ ቡና ነው። ስለዚህ ይሄ ደግሞ በውስጡ አንቲ ኦክሲዳንቶችን ይዟል እንዲሁም ደግሞ ትኩረት አድርገን እንድንቆይ ያደርገናል እንዲሁም ደግሞ የምግብ አፈጫደ ስርዓትን ለማስተካከልም ግሪንቲን ወይንም ደግሞ ቡናን መጠቀም እንችላለን ማለት ነው። እሺ ተመልካቾች እንግዲህ ጤናማ ቁርሶችን አይተናል። ጤናማ ያልሆኑ ቁርሶች ደግሞ ምን አይነት ናቸው የሚለውን እስኪ በተወሰነ እኔ ጤናማ ያልሆኑ ቁርሶች በአጠቃላይ ከፍተኛ የስኳር ይዘት ያላቸው፣ ጤናማ ያልሆኑ ፋትን የያዙ እና እንዲሁም ደግሞ በንጥረ ነገር ይዘታቸው በጣም አነስተኛ የሆኑ ምግቦች ናቸው። እስቲ ለምሳሌ ያህል የተወሰኑትን እናንሳ። ነጭ ዳቦን ማየት እንችላለን። እንግዲህ ነጭ ዳቦ ዝቅተኛ የፋይበር ይዘት አለው እና የፕሮቲን ይዘቱም ደግሞ አነስተኛ ነው እና ከፍ ከፍተኛ የስኳር ይዘት ነው ያለው ማለት ነው። ሁለተኛ ላይ ሳንዶቾችን ብናይ ደግሞ ከፍተኛ ሶዲየም ካሎሪና ሳቹሬት እድፋት ነው ያላቸው። ሦስተኛ ላይ ፓንኬክን ብንወስድ ብዙውን ጊዜ እንግዲህ ፓንኬኮች የስኳር ይዘታቸው ከፍተኛ የሆነና በጣም ትንሽ የፕሮቲን ይዘት ነው የሚኖራቸው። ስለዚህ እንደነዚህ አይነት ምግቦችን መጠንቀቅ ይኖርብናል። ቡናም ደግሞ ስንጠጣ በጣም ብዙ ስኳር የምናደርግበት ከሆነ እና እንዲሁም ክሬሞችን የምንጨምርበት ከሆነ ጤናማነቱ ይለቅና ጤናማ ያልሆኑ ምግቦች ውስጥ ይመደባል ማለት ነው። ስለዚህ እነዚህን ምግቦች መጠንቀቅ ይኖርባቸዋል። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ፣ መልሳለሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ በዚህ ቻናል እንግዲህ ስለ ጤና ስለ ውበት ቪዲዮዎችን ታገኛላችሁ። ሰብስክራይብ ማድረግ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ ሰላማችሁ ይብዛልኝ። ቻው